ጤና ይስጥልኝ እንደምና እንደምናመሻችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በአማራ ክልል በኮማንድ ፖስት በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር ያሉ ዜጎችን የሰብአዊ መብት አያያዝ ምርመራ ምርመራና ምልከታ ማካሄድ ጀመረ። ቦርዱ በክልሉ አዊ ብሔረሰብ አስተዳደር ዞን በእንጅባራ ማረሚያ ቤት የሚገኙ ተጠርጣሪዎችን አወያይቷል። ዮናስ ካሳ ተጨማሪ አለው። የአስቸኳይ ጊዜ አዋጅ አፈጻጸም ምርማሪ ቦርድ በአማራ ክልል በኮማንድ ፖስቱ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር የሚገኙ ዜጎችን የሰብአዊ መብት አያያዝ ምርመራና ምልከታ እያካሄደ ነው። ቦርዱ በክልሉ አዊ ብሔረሰብ አስተዳደር ዞን በእንጂባራ ማረሚያ ቤት የሚገኙ ተጠርጣሪዎችን አወያይቷል። ተጠርጣሪዎቹ በማረሚያ ቤት ቆይታቸው በሕገ መንግስቱ ጥበቃ የተደረገላቸው ሰብአዊ መብቶቻቸው ተጠብቀው ከመደበኛ ታራሚዎች በተመሳሳይ አገልግሎት እየቀረበላቸው መሆኑን ያነሱት ዋና ዋና ከተሞችን ብቻ እየዞረ የ የታራሚውን ሰብአዊ አያያዝ ይቃኛል የሚል ዜና ነበረ፣ እናንተ ስራ ስትጀምሩ። ነገር ግን በትልልቅ ከተሞች ዙሪያ ሄዳችሁ የምታዩ ነው የመሰለኝ እንጂ እስከ ዞን ድረስ መጣችሁ ሀሳብ የምትቀበሉ የምትረዱን፣ ልብ ትረታችን የምታዳምጡን መስሉ አልታየኝም ነበር። በእውነቱ ነገር በጣም አመሰግናችኋለሁ። ያው እስር ቤቱ ምንም ችግር የለም፣ ሁሉም ነገር እንደተሟላ፣ እንደ ማንኛውም ሁሉም የተሟላ ማለት ይቻላል። ሰብአዊ መብት አያያዝ በማረሚያ ቤት ውስጥ በሚካሄደው ነገር ሁሉም ነገር የተስተካከለ ነው። ይህንንም ሀሳባቸውን ስለምጋራ መድገማ ይሆንብኝም። ተጠርጣሪዎቹ በቆይታቸው በቀን ሶስት ጊዜ ከቤተሰብ የሃይማኖት አባቶችና ጠበቃዎቻቸው ጋር የሚገናኙበት ስርዓትም ተዘርግቷል። ይሁንና በተጠረጠሩበት ወንጀል ፍርድ ቤት ቀርበው በጥፋታቸው ልክ ቅጣት የሚያገኙበት አሊያም ነፃ የሚወጡበት ጊዜ እንዲፋጠን ለቦርዱ ጠይቀዋል። መንግስት ይህን አስቸኳይ ጊዜ አዋጅ ከወጣ በኋላ አንድ የተናገረው ነገር ነበር። አዋጁ በወጣ በአስር ቀን ውስጥ ምንም ድርጊት ይፈጽምን እጁን በአቅራቢያው ላለ ፖሊስ ጣቢያ የሰጠ አካል እንደ ወንጀሉ እንደ ጥፋቱ ታይቶ የሚቀጣው በህግ አግባብ ይቀጣል። የማይቀጣል ደግሞ በዚህ አስር ቀን ውስጥ እጁን ከሰጠ በአቅራቢያው ስልጠና ወስዶ ወይም እንዲሁ በነጻ ምክር ተለግሶት በነጻ ይለቀቃል የሚል ነገር ቃል የገባ ይመስለኛል ና ይህንን ነገር መንግስት መቼ ነው ተግባራዊ የሚያደርገው? የመርማሪ ቦርዱ ምክትል ሰብሳቢ ወይዘሮ ገነት ታደሰ ቦርዱ በማረሚያ ቤቱ የሚገኙ ተጠርጣሪዎች አያያዝ በህገ መንግስቱ ጥበቃ የተደረገላቸውን መብቶች ያከበረ መሆኑን አረጋግጧል ብለዋል። በጣም ጥሩ የሆነ አያያዝ እንዳላቸው ከታራሚዎች ማረጋገጥ ችለናል በመኝታ ከዘመዶ ከጠያቂዎቻቸው ጋር መገናኘት፣ የውሃ አጠቃላይ የአገልግሎትን በተመለከተ እነሱ ራሳቸው ማረሚያ ቤቱን በጣም እንዳመሰግኑትና ይሄ በዚህ ተጠናክሮ መቀጠል እንዳለበት የሚል ነገር ጉዳይ ስለሆነ በዚህ ላይ እንደ ጉለት ብዙም የተነሳ ነገር አላገኘንም። የክስ ቻርጅ ደርሷቸው ሊከራከሩ የሚችሉበትን ሁኔታ ቶሎ ወደ ፍርድ ቤት የሚቀርቡበትን ሁኔታ ግን እንዲፋጠንላቸው የሚለውን ጉዳይ ለኮማንድ ፖስቱ እንደምናቀርብ ነግረናል። የክልሉ ኮማንድ ፖስት በቁጥጥር ስር ካዋላቸው 2128 ተጠርጣሪዎች በውከቱ በነበራቸው ተሳትፎ ተለይተው 696 ተጠርጣሪዎች በተሃድሶ ማዕከላት ስልጠና ከወሰዱ በኋላ ከቤተሰቦቻቸው ጋር የሚቀላቀሉ ሲሆን 877ቱ ደግሞ በቀጣይ ጉዳያቸው በፍርድ ቤት በሚቀርብባቸው ማስረጃ የሚወሰን ይሆናል። 546ቱ በአጭር ጊዜ ምክር መለቀቃቸውን፣ ዘጠኙ ደግሞ በፍርድ ቤት ውሳኔ ማግኘታቸውን ከክልሉ ኮማንድ ፖስት የተገኘ መረጃ ያመለክታል። ኢትዮጵያ የምዕተ ዓመቱን የልማት ግቦች በማሳካት ያስመዘገበችውን ውጤት በዘላቂ ልማት ግቦች አፈጻጸም መድገም የሚያስችል አቅም እንዳላት ተገለጸ። ሁለተኛው የእድገትና ትራንስፎርሜሽን እቅድ ሁሉን አቀፍና መዋቅራዊ ለውጥ ያመጣል ተብሏል። ሰነዱ ታደሰ ተጨማሪ አለው። በምዕተ ዓመቱ የልማት ግቦች ተይዘው ከነበሩ ስምንት ግቦች ኢትዮጵያ ስድስቱን ማሳካቱ እውቅና ሲሰጥ በሁለቱ ግቦች ማለትም የእናቶች ጤናን ማሻሻልና በስርዓተ ጾታ እኩልነትና ሴቶችን ማብቃት ምንም እንኳ ከፍተኛ ምርታ የታየባቸው ቢሆንም ተጨማሪ ስራ እንደሚቀር ተገልጾ መጠናቀቁ ይታወሳል። ድህነትና ረሀብን መቀነስ፣ ትምህርትን ማዳረስ፣ የህጻናት ሞትን መቀነስ፣ የኤች አይቪ ኤርስና የወባ በሽታን መከላከል ለሚሉት ግቦች ስኬት መንግስት በማህበራዊ ዘርፎች የሰራቸው ስራዎች በዋናነት ይጠቀሳሉ። የሚሊኒየሙን የልማት ግቦች በመተግበር ኢትዮጵያ ቀዳሚ ነበረች ስምንቱንም የልማት ግቦች ለማለት በሚያስችል መልኩ በማሳካት ግሩም አፈጻጸም አሳይታለች። በመሆኑም ከዚህ አፈጻጸም የምንማራቸውና የዘላቂ ልማት ግቦችን ለመተግበር የሚጠቅሙ ልምዶች አሉ። የመጀመሪያው የሚሆነው የተከተልነው ፖሊሲ ነው። ገጠሩንና አርሶ አደሩን ማዕከል ያደረገ የልማት ስትራቴጂ በመከተላችን አብዛኛውን ህዝብ ተጠቃሚ ለማድረግ ተችሏል ብለን ነው የምናስበው። ለምሳሌ በጤናው ፖሊሲ ብንወስድ መከላከልን መሰረት ያደረገ የጤና ፖሊሲ በመከተላችን እጅግ ብዙ የሰው ሕይወትን የሚቀጥፉ በሽታዎችን እጅግ በጣም በትልቅ ደረጃ ማውረድ ችለናል። በሁለተኛው የእድገትና ትራንስፎርሜሽን አፈጻጸም የዘላቂ ልማት ግቦችን አጣምሮ ለመተግበር እየተሰራ ሲሆን ለግቦቹ ስኬት የግብርና ኢኮኖሚ ዘርፍ ውጤታማነት መቀጠል በመንግስት የሚደረገው ዘርፈ ብዙ የመሠረተ ልማት ግንባታና ምቹ የኢንቨስትመንት አካባቢ በሀገሪቱ እየተመዘገበ ካለው የኢኮኖሚ እድገት ሳቢነት ጋር ተዳምሮ ገፊ ምክንያት ይሆናል ተብሏል። የኢንዱስትሪ ዘርፍም እያደገ እንደሚመጣና ና በኢኮኖሚ ውስጥ ጉልህ አስተዋጽኦ ያበረክታል ተብሎ እንደሚጠበቅ ባለሙያዎች ተናግረዋል። ሰፊ የወጣት ድርሻ ያለውን የአገሪቱ የሰው ኃይል ላይ የሚሰራው የልማት ስራም የኢኮኖሚ እድገቱን የሚመራ በቂ ኃይል ለማግኘት ያስችላል ተብሏል። የነፍስ ወከፍ ገቢን በሚጠበቀው ደረጃ እንዲደርስ ማድረግ አንድ ነገር ነው። ሁለተኛ ግን ኢኮኖሚው የስትራክቸር የመዋቅር ለውጥም ይፈልጋል። እንደምታውቁት እስከ ቅርብ ጊዜ ድረስ የሀገሪቱ የኢኮኖሚ መዋቅር ግብርና መሪውን ብዙውን ድርሻ የያዘበት፣ ኢንዱስትሪ በጣም ዝቅተኛው። ይሁንና በጣም ምርታማ የሚባለው ክፍለ ኢኮኖሚ ግን ኢንዱስትሪ ነው። መዋቅሩን መቀየርም ዋና ስራና የሚጠበቅ ውጤት ነው። ጂቲፒ አንድ ሲፈጸም የተገመገመው ምንድነው? በትግራይ ደረጃ እስከ 23 ነጥብ አራት አካባቢ ከድህነት ወለል በታች ያለ ህዝብ እንደሚኖር ይገመታል ማለት ነው። ስለዚህ ትልቅ ነው። የስራ አጥነትም ወደ 17 ፐርሰንት። ይሄ እቅድ ሲተገበር ደግሞ ይህን ይፈታል ተብሎ ነው የሚገመተው። ቢያንስ በግማሽ ይቀንሳል ተብሎ ነው የተያዘው። በአፋር ትግራይና አማራ ክልል ተወካዮች የዘላቂ ልማት ግቦችን ለማስተዋወቅና ከሁለተኛው የዕድገትና ትራንስፎርሜሽን እቅድ ጋር ተጣጥሞ የሚፈጸሙበት መንገድ ላይ የሚመክር መድረክ በብሔራዊ ፕላን ኮሚሽን አዘጋጅነት በመቀለ ከተማ ተገናውኗል። በሰሜን ሸዋ ዞን ህዳሴ የተባለ የተሻሻለ የስንዴ ዝርያ ለአርሶ አደሮች ተዋወቀ። ዝርያው በፍጥነት መድረስና የተሻለ ምርትን መስጠት ይችላልም ተብሏል። ሰመረ ምሩጽ ተጨማሪ ዘገባ አለው። በግብርናው ዘርፍ ከጊዜው መራመድ ከአየር ንብረት ለውጥ ተጽዕኖና ከተለያዩ ነባራዊ ሁኔታዎች በመነሳት ግብአቶች ይሻሻላሉ፣ በቴክኖሎጂዎችም ይደገፋሉ። በዚህ ሂደት ውስጥ መንግስት፣ የትምህርት ተቋማትና የተለያዩ አካላት ይሳተፋሉ። መዳረሻው ደግሞ የአርሶ አደሩ ህይወት መሻሻል፣ ለሀገር ኢኮኖሚም አቅም መፍጠር ይሆናል። በአዲስ አበባ ዩኒቨርሲቲና በኔዘርላንድስ መንግስት ትብር የሚተገበረው ካስኬፕ ፕሮጀክት ለአርሶ አደሮቹ የተሻሻሉ ምርቶችን ያቀርባል። በአርሶ አደሮቹ ማሳ ላይ ደግሞ ግብአቱን ከሙሉ ሂደቱ ጋር ይተገብራል። በአማራ ክልል ሰሜን ሸዋ ዞንም ህዳሴ የተባለ የተሻሻለ የስንዴ ዝርያ በተመረጡ አርሶ አደሮች ማሳ ላይ ተተግብሯል። ቀበሌዎችን መረጥ፣ ማሳውን መረጥ፣ ገበሬውን መረጥን እንደገና ከመረጥን በኋላ ደግሞ ይሄ ህዳሴ ዝርያ የሚፈልገውን ፓኬጅ በማሰልጠን በመንገር ዝርያውንና የሚያስፈልጉትን ገባቶችን ይዘን መጠን እንግዲህ ገበሬዎች ላይ በማሳቸው ላይ ዘራ ነው ማለት ስንዘራ እንግዲህ ለሁለት ከፍለን ነው አንደኛው እኛ ያመጣ ነው የህዳሴ ዝርያ አለ፣ እሱን በ250 ሜትር ስኩዌር ላይ ካሪ ሜትር ላይ እንዲሁም ደግሞ ያን ያህል በተመጣጣኝ መልኩ ደግሞ የገበሬውን ዝርያ የነበረውን ማለት ነው በገበሬው ልማድ እና ህዳሴ በሚፈልገው ፓኬጅ ልማድ መሰረት ሁለቱንም እንግዲህ ዘርተን ዛሬ ባያችሁት መልኩ እንግዲህ ወደ መታጨድ ደረጃ ላይ ደርሷል። ማለት ያው አዲስ አበባ ዩኒቨርሲቲ የሚመጣች አስተማሪያችን በዚህ ጊዜ በዚህ ጊዜ እንደዚህ ያለ ስንዴ ይመጣል፣ እሱን ዝሩ፣ ምርቱን አዘጋጁ፣ ምርቱን እናዘጋጃለን፣ እናንተ አዘጋጁና ተቀበሉና ላይ ተቀበል። በጣም በጣም እድገቱ ቦዱም ይሰፋል፣ ሁለተኛ ቁመትም አለው። ይሄንን ያሳየ የሙከራ ስራውን ውጤታማነት ለማየትም የአካባቢው አርሶ አደሮች በማሳዎቹ ላይ ተገኝተዋል። በምርምር የተደገፈው በተለያዩ ቴክኖሎጂዎች የዳበረው ዝርያ ከተለመደው የተሻለ መሆኑን አርሶ አደሮቹ ተናግረዋል። አንደኛ ትልቁ ነገር እዚህ ጋር የታየው ፈጥኖ መድረሱ ነው ትልቁ ነገር። ሁለተኛ ደግሞ የእርግጥ ደረጃው ራሱ የዛላው ራሱ እና ደግሞ ያኛው የአወላለዱ ራሱ የእግሩ አንደኛው እስከ አስር እግር ነው አንዱ ይዞ የወጣ ማለት ነው። ይሄ ራሱ ቆጠር ነው። ጎንበስ ብለን ማየት ማመን ነው። ያኛው አንድ እግር ይዞ ነው የሚወጣው የደንዳ ማለት ነው። ይኼኛው ግን እንደዚህ ስትቆጥረው ራሱ አንዱ አስራ ሁለት አንዱ አስር እግር ያዘ የቆጠርኩት ማለት ነው አካሄዱ ራሱ ይሄ ራሱ አንተ አንድ ውጤት ውጤት አለ ብዬ ነው የምገመተውና፣ እኔ አሁን ምርምር ለሱ ብቻ አይደለም ለእኛም ጭ ነገ ይሄ ዘር ለእኔም ይተርፋል። እኔ አሁን ነገ ይህን ነው የምዘራ። ምክንያቱም ምንድን ነው የምዘራበት ምክንያት፣ አፋደል ነው፣ ደሞዜ መሬት ነው። ብር ለምደናል፣ እንጀራ ጥሩ እንጀራ መብላት ለምደናል። ስለዚህ ዘመን ያመጣውን ቴክኖሎጂ ለመጠቀም አንተኛ ባለሙያ ምክር እንቀበላለን። ስለዚህ ይሄ ምርት ዘር ወደ እኔም እንዲመጣ እፈልጋለሁ። በፕሮጀክቱ በቀጣይ እንደየ አካባቢው ተስማሚ የሆኑ ዝርያዎች ተመርጠው ይሻሻላሉ ተሻሽለውም ለአርሶ አደሮቹ ይሰራጫሉ ተብሏል የአዲስ አበባ ወንዞች ብክለት አሳሳቢ ደረጃ ላይ ደርሷል ችግሩን ለመፍታትም ከሁለት ቢሊዮን ብር በላይ የተመደበለት ፕሮጀክትም ተጀምሯል ዘላቂ ለውጥ ለማምጣት ግን የህብረተሰቡ ተሳትፎም ይጠይቃል ተምራየው እንደማገኝ በዚሁ ዙሪያ ያሰናዳው ዘገባ አለ በአዲስ አበባ ሰባ ስድስት ወንዞች አሉ እነዚህ ወንዞች ለአመታት በቂ ትኩረት ስላልተሰጣቸው አሁን በከፍተኛ ደረጃ ተበክለዋል። ባለፈው ዓመት ለተከሰተው የአተት ወረርሽኝም ዋናዎቹ መነሻዎችና ና አስፋፊ እንደነበሩ እናስታውሳለን። በሌሎች ወንዞች ባልተለመደ ሁኔታ ግን በዚህ አካባቢ በሚገኘው የቡልቡላ ወንዝ አካባቢ ከ30 ዓመት በፊት መሬት ተሰጥቷቸው መኖር የጀመሩ አርባ ቤተሰቦች ዛፍ በመትከልና አካባቢውን በመንከባከብ አሁን ላይ እንዲነፋሻ የሆነና መልካም አካባቢ መፍጠር ችለዋል። ማህበሩ የተቋቋመ በ1981 ዓመተ ምህረት ነው። በየወሩ እያንዳንዱ አባላት 2020 ብር እያዋጣ አሁን ከፍተኛ ካፒታል ላይ ደርሰናል። ከግማሽ ሚሊዮን ብር በላይ የሆነ ካፒታል ያዋትናል። ከዛ በኋላ ይሄን አካባቢ ያን የመጀመሪያ ከመስረታችን በፊት በአካባቢ ያሉን አሁን የምታዩት እንደ አብዛኛው እኛን የተከልነው በየአመቱ ክረምት የሚመጣበት ወቅት እየወጣን እንትን እናደርጋለን። ጥበቃ ያስደርገናል በቦታው ላይ ይህ በራስ ተነሳሽነት ለሶስት አስርት ዓመታት የዘለቀ ሥራ ነው። ከዚህ በተሻለ ደግሞ አካባቢውን ይበልጥ ለማልማት የተጠና እቅድ አላቸው። ከዚያ በፊት ይሄ ቁጥቋጦ የተወሰነ ነገር ብቻ ነበረው እና ምንም ነገር አልነበረውም። በተለይ ደግሞ ይሄ የምታየው የቡልቡላ ወንዝ እዚህን ደህንነትም ለመጠበቅ ህብረተሰቡም በጥሩ ሁኔታ ላይ ለማኖር ታስቦ የተመሰረተ ነው ፕሮጀክቱ እና ወደፊት ደግሞ ከዚህ የበለጠውን ነገር ለመስራት ነ የበለጠው ነገር ምንድን ነው? የመዝናኛ ቦታዎችን በመቅረጽ እና በማልማት ለእኛም ለአካባቢው የአዲስ አበባ ህብረተሰብም መቶ የሚጠቀምበት ነገር ይሆናል ማለት ነው። ዳርቻው ጽዱ ቢሆንም ወንዙ ግን አሁንም እንደተበከለ ነው። ማህበሩም በሙሉ አቅሙ እንዳይሰራ ህጋዊ ጥያቄ አለበት። እንደነሱ ያሉ አካባቢያቸውን በስፋት ለመንከባከብ ለሚነሱ የግል አልሚዎች ግልጽ ህጋዊ መመሪያ አልነበረም። እስካሁን ድረስ በመደራጀት መልክ ነው ያለ ነው ገንዘብም በሰው ፕሮጀክቱ በጣም በተጠናከረ ሁኔታ ነው እየጠበቀ ያለው፣ የአካባቢ የፍቃዱን ለማግኘት ማለት ነው። ጉዳዩን በዋናነት የሚመራው የወንዝ የወንዝ ዳርቻዎች ልማትና የአየር ንብረት ማጣጣሚያ ፕሮጀክት ጽህፈት ቤት አሁን መመሪያውን አዘጋጅቻለሁ ብሏል። መመሪያው ለድጋፍም ለቁጥጥርም አመቺ ነው ብሏል ጽህፈት ቤቱ ለታለመለት ዓላማ ብቻ እንዲውል ለማድረግ መመሪያ አዘጋጅተን ወጥ በሆነ ሁኔታ፣ ስርዓት ባለው ሁኔታ ሰዎቹም እየተጠቀሙ ወንዞቹ ሰዎችና ወንዞቹ ተስማምቶ በጋራ የሚኖሩበት ስርዓትን ለመዘርጋት እየሰራ ነው። ጽሕፈት ቤቱ በሚቀጥሉት አምስት ዓመታት በአራት ዋና ዋና የከተማዋ ወንዞች ላይ የልማት መርሃ ግብር ጀምሯል። ወደ ወንዞቹ የሚገባውን ቆሻሻ ማስቆም፣ ውሃውን ማንጻት፣ ዳርቻዎቹን ማጽዳትና በዛፎች የመከለል ስራዎች ይተገበራሉ። በዚህም ፕሮጀክቱ ለህዝቡ ማህበራዊ አገልግሎት ለወጣቶች ደግሞ የስራ ዕድል ለሚፈጥሩ ተቋማት ክፍት እንዲያደርግ ይጠበቅበታል። በከተማዋ ግን ሁሉም ወንዞች ወደ ጤናማ ደረጃ እንዲደርሱ ሀያ ዓመታት ያስፈልጋል። በእናቶ ወጥ ላይ ሰፈር ግን በራሳቸው ጥረት የተንከባከቡት አካባቢ አሁን መልሶ እነርሱን መጥቀም ጀምሯል። እኛ አሁን ስራ ላይ ደክመን ውለን ወደዚህ ስናቀና ትልቅ ደስታ ነው የሚሰማን። ወደዚህ ንጹህ አየር ውስጥ ነው የምንገባው። የምረብሸን ነገር የለን፣ አካባቢያችን ንጹህ ነው። ስለዚህ ሌሎችም አካባቢያቸውን እንደዚሁ በንጽህና ቢጠብቁ፣ ለልጆቻቸውም ለእነሱም ጥሩ ነው ብዬ ነው ማለት